እሷ ትሄድ ምናምን ነው የምባለው። ሚናፍቀኝ ተመልሶ ወደ ገጠር ማስመሰል ዝም ብሎ ብልጭ ልጭ አላ አይደለም። የእውነት ኑሮ ምትኖሩ ገጠር ስትሆን ነው እና የእውነት አየዋሁ ገበሬ አየዋሁ። ገበሬ ደግሞ ትልቅ ነሽ ልቅሶ መሄድ አለብሽ መድረስ አለብሽ ተብዬ ሚርኩ። ከዚያ በላሁኝና እታለም አልኩኝ። አቤት ከአመት ዓመት ያድርሰልኝ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምናላችሁ፣ እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። ዛሬ ደግሞ እንግዲህ በአዲስ ነገር ብቅ ብለንላችኋል። እንደምታዩን አለባበሳችን በጣም ደስ ይላል። የገጠሩ ሕይወት ናፍቆናል። ስለ ገጠር ሕይወት እናወራለን። ስለ ድሮ ገጠመኞቻችን እናወራለን። ብሌናም ድሮና ዘንድሮ እንዴት ነው የሚለውን ነገር ታጫውተናለች። ውዷ ባለቤቴም እንደዚሁ አሪፍ ጊዜ ይኖረናል እስከ ፕሮግራማችን መጨረሻ ድረስ ከእኛ ጋር ተሆኑ ዘንድ የአክብሮት ግብዣችን ነው ብሌና እንዴት ምን አስታውሽ ደስ ብሎታል ራሱ ሆ አምሮባታል ደስ ብሎታል በተለይ ጥምቀት ሲሆን መስቀል ሲሆን ምናምን እንደዚህ በተለይ ጥምቀት ሎሚ ሲወረወር ምን ሲል በቃ እንዲህ አይነት ልብስ ይሄ ራሱ ይሄ እንደዚህ ጠልሰም ይባላል። ሌላ ደግሞ እንደዚህ ብዙ ነገሮች አሉ። ብቻ ገጠር ላይ ሲለበሱ የነበሩ ድሬ የሚባል ያው ማየው አለው ይሄ ድሬ ያለው እንደዚያ ነገሮች አሉ ና በጣም ደስ ነው የሚለው የገጠር ህይወት። በተለይ አሁን የሀገራችን ጉዳይ ነው እንጂ የጥምቀት የጥምቀት ወደ ገጠር መሄድ ደስ ይለኛል። ከጎንደር መውጥቼ ገጠር ላይ ምናምን ደስ ይላል እና እንደዚህ ለብሰው ምናምን ምናምን ሲያከብሩ ስታይ ምናምን በጣም ነው ደስ የሚለው። እና እስኪ ብሬና ካንቺ ልጀምር። ሰላም ሰላም። የመሲና የብሬ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንደምታየውን አምሮብናል። ሽክ ብለን የመጣ ነው። እንዴት ናችሁልን? ሁሉ ሰላም ነው እግዚአብሔር ታቸው መጻ ነውጣምሆሰላም ሰላም ሰላም። ውድ ቤት ሰዎቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። ያው የሚገርማችሁ የገጠር ትውስታ በቃ ገጠር ያለው ያለው መሰለኝ አሁን አሁን እራሱ ይህ ጥምቀት ምን ራራጦት ዛረኝን ለማውራት ራሱ ቻኩያለሁ ገጠመኝን ማውራት ፈልጋለሁ። በጣም ደስ ይላል። እንግዲህ ከብሌና ልጀምርና እንግዲህ በገጠር ያለንን ገጠመኝ ያሳለፍነውን ህይወት የማይረሳን ሂስትሪ ምንድን ነው የሚለውን ነገር ነው የምናወራው ለምሳሌ በበዓል ጊዜ ልብስ ካልተገዛልኝ ለጓደኛ ተገዝቶ ለእኛ ሳይገዛልን ሲቀር፣ ልብስ ምን አይነት ልብስ ነበር የሚያስደስትሽ? በቤተሰቦች ውስጥ ምን አይነት ህይወት ነው ስታሳልፍ የነበርሽው? እርግጥ ብሌና በልጅነቷ ነው የወጣች ይመስለኛል፣ ግን ታስታውሰዋለች። እዛ በፊት የነበረው ነው። እስኪ ተዛ ተነስተሽ አውሬ ገጠመሽ የማይረሳ ገጠመኝ። በሴት ልጅ ደግሞ ብዙ ገጠመኞች አሉ። እኔ ከመጣው ትንሽ ቆየት ተብያለው፣ እና 12 አመት ነው አዲስ አበባ ከገባው። 12 አመት ይለኛል፣ ግን ብዙ ገጠመኛለው። በጣም ደስ የሚል ጥምቀት ሲደርስ፣ በተለይ ትምህርት ቤት ሆነና ይከሌል የለበሰችው ልብስ ምናምን ምናምን እያልን ነው እንደዚህ። በቃ ከመቀመጫው ዞር ይውራሉ ነው ማለት። ከዛ እንዲገዛልኝ በዓል ታውቃለህ፣ ቤተሰብ በዓል ሲደርስ ነው ልብስ የሚገዛው፣ ወይ ጥምቀት ወይ አዲስ አመት ሲደርስ ነው ብዙዎቻችን የሚገዛልና ኮንጎ ጫማ እኮ ነው የሚገዛልኝ ኮንጎ ጫማ። አሁን በቃ ፋሽን አንስቶት በቃ እንደ ልብስና ኮንጎ ጫማ በጣም ውድ ነው። በጣም ነው ደስ የሚለው። ለእሱም ግን እንዲገዛልኝ ካልተቀደደ ወይ በምላጭ ቀደዋለሁኝ አዲስ እንዲገዛ። ከዛ እናቴ ፊትለፊት እያነከስኩኝ ማለት ነው እግሬ ጫማው እንደተቀደደ አድርጌ እሄዳለሁኝ ማለት ነው ከዛ ቆሌ ቢስቀደርሽው ለበዓል የሚገዛልኝ ነው እንጂ እንደዚያ የማደርገው ያው የበዓል አንድ ቀን ነው የሚገዛልን ልብስ። አሁን ነው መቀያየር ከወጣም በኋላ ምናምን እንትን ያልነው እንጂ በመንገዳችን ላይ አሁን ግን አሁንም ገጠር ተቀይሯል። እንደዚያ አይደለም። በፊት ነበረ። አሁን መቀየሪያ ምናምን አለ። አዎ የእኔ የእኔ ታናሽ በፋሽን ነው የምለብሰው ወይ እኔ ኮንጎ ጫማ ጠሮ ብንያደኩ እና በምናጭ ቀድ ነበረ። ከዛ ከተማ የሚማሩትን ሳይ ደግሞ በቃ ይገዛላቸዋል ምናምንና ከተማ ስለሚወጡ እህት ወንድሞች ከተማ ሲወጡ ምናምን ስለሚገዛላቸው ተማሪው ነው ከተማ ስለሚማሩ እነሱ ጉርድ በቃ ጃኬት ምናምን ሲለብሱ፣ እኛ እንደዚህ ሽብሽብ ነው የምንለብሰው ቀሚስ ማለት ነው። እነሱን እያየው ቀሚሽን መሀ መገብ ላይ ጎምደዋል። ከተሜ ለመባል እኮ ነው። ከዛ የከተማ ሰው ነው ለመባል እቆርጠዋለሁኝ። ግማሹ ላይ ጎማው ላይ ቀምሼ ጎርጆው ጉርድና ፍራ ቢሆና ማለት በቃ የዛ የስድማት ነው። የስድማት ይወርድብኛል። ከዛ ደግሞ ጫማ ነጠላ ጫማ ለብሶ የሆነ ጥሽ ጥሽ ሲሄዱ ምናምን የለም። ፕላስቲኩን ጫማ ቅርድ እንዳደረግነ ነጠላ ጫማ ለማድረግ ከዛዚህ ጣሽ ጣሽ ሲሪዲ ማሬም እንደደስ እንደሚለኝ ወይ ኔ ነው ከተማ ወጥቼ እንደነሱ መለብሰው እንደነሱም ሆነው እልነበረ ማለት ነው። እንዲያው ገጠር ላይ በብዛት ሴቶች ላይ ችግር አለ ብዬ ማስበው፣ ገበያ ሊሆን ይችላል፣ ወደ አዝመራ ሊሆን ይችላል፣ ሴት ልጅ ብቻዋን አትሄድም እና በዚህ ላይ እንደፈለገ ስለማት ሴት ልጅ በዚህ ላይ የገጠመች ነገር አለ ወይ? እኔ እንኳ ሄደ በብዛት የምላከው በርሬ ስለምደርስም ስለምላክም የምላከው እኔ ከገበያተኛ ጋር የምንላከው ደስ ይላል። ምናምን ብዙ ሆነህ ተሸክሞ አህያው ተሸክሞ ሰዎቹ ተሸክሞ ምናምን ሲሄድ በጣም ደስ የሚለው እና ገበያ ስላት በጣም ነው ቅመም ናት። እና ቤተሰብ ራሱ ሰው ጠብቄ ነው ከሰው ጋር የምንሄደው ግን፣ ቅመም ናት በቃ እሷ ትሄድ ምናምን ነው የምባለው። የመጨረሻ ጥያቄ ልጠይቅሽ እና፣ ምንድነው ለምሳሌ አሁን በልጅነትሽ ከተሜ መሆን ትፈልጊ ነበረ ወይም ትሽቺ ነበር፣ እና አሁን መጨረሻው ምን ሆነ? ከተሜ ለመሆን ልብስ ትቀጅ ነበረ፣ ነጠላ ጫማ ታስመስል ነበረ፣ ያው ብዙ ነገሮችን ትጠሪ ነበር፣ እና የመጣሹም በልጅነትሽ ነው እና እንዴት ሆነ አሁን እንትኔ የተሳክቷል ትያለሽ? ምኞቴ የተሳክቷል ትያለሽ፣ ወይስ ወደፊት ገና የሚቀረኝ ነገር አለ ትያለሽ? ምኞቴ የተሳክቷል እንዳልኳችሁ፣ አጽሮወድ መጥሎኛል። ከመጣሁ ግን አሁን የሚናፍቀኝ የገጠር ኑሮ ተመልሶ ወደ ገጠር የከተማውን ስታይ ደግሞ ተመልሶ ገጠር ነው ይናፍቀኛል። እዚህ ሁሉ ነገር ማስመሰል ዝም ብሎ ብልጅ ልጫል አይደለ? የእውነት ኑሮ የምትኖረው ገጠር ስትሆን ነው እና የእውነት አየዋኸው ገበሬ አየዋሁ ገበሬ የእውነት የእውነት ኑሮ ያለው ገጠር ስለሆነ፣ እዚህ አስመስለህ የምትኖረው የምትኖሩ ከሰውም ጋር ከምንም ጋ በቃ አስመስለህ ስለሆነ የምትኖረው ትክክለኛ ያለው ገጠር ነው እና የድሮ ከተማ ከተማ ያልኩት ማንነት ገጠር ነው። አዎ በተለይም ሁሉም ነገር ያለው ገጠር ላይ ነው፣ ላወቀበት ማለት ነው። ወደ ውዷ ባለቤት ልመለስ። እና ውዷ ባለቤትስ ምን ገጠማት፣ በልጅነቷ ምን ገጠመኛ አላት የሚለውን ነገር እስኪ ከመሲ እንስማ። ያው የገጠር ትውስታ በዓል ሲሆን ደስ ይለናል፣ በጣም ነው የምንደሰት። በነገራችን ላይ ማዘሬ ፀጉር የላትም እና ፀጉሯን ተሰርታ አታውቅም ከዛ እኔ እህቶቿ ምናምን ጸጉር ይሰራሉ። ተሰርተው ምናምን ውሎ እኔ ስራ ቆይቼ ስመጣ በዓል ነው። ሁሎችም እህቶቿ ተሰርተው ይኖራሉ። እኔ አልተሰራም። የዛኔ ከእህቶቿ ጋር በቃ ተጣምታ ሳልሰራ አላደረ ደስታ የዛኔ ረስተዋለሽ ተኝቼ ሌሊት ቀስቅሳ ጸጉሬን እንዲያርገ እኔ በጊዜ መጥቼ ተኝቻለሁ። ከእሷ በፊት ሄደች ተሰሪ ብላኝ፣ ከዛ ልሰራኝ ሲሉ አኮረፍኩና ገብቼ ተኝቻለሁ። ከዛ ተሰርታ ምናም ስትል አባቴ እንዳትናገር ብያለሁ። ከዛ መጣች በሌሊት ተነስታ ሄዳ ሲነጋ ይደር እንትን ቡና እየዞሩ ሲጠጡ ስለሚያመሽ እንቁጣጣሽ ነው እና ለምን ልጄ ነገ እንቁጣጣሽ ሳትሰራ ትሄዳለች? ታናደደች እና ሲነጋ እህል ለጎረቤት ይዛ ትሄዳ በህል ነው፣ በሳህን በእንትን ምናምን እንደውም በእናንተ ልጅ አትሰራ ለሱ አስፈልግቼ ነው የማሰራት አለች። አሰርታ ሄዳ በልክ ጫማ ጠገዛል። ያን ጫማ አቅፍ ጫማ ደግሞ አዲስ ዓመት አሸንዳ ሲሆን ውሃ ሄዱ ተብለን ከዛ እኔ እግሬን አሞኛል። ያን ውሃ ማምጣት አልችልም። ለእናቴ ደግሞ የመጀመሪያ ልጅ ስለሆንኩ ግዴታ ለእናቴ ውሃ ማምጣት አለብሽ፣ ጫማዬ እንዳስለብስሽ ሄደሽ ውሃ አምጪልኛል። ከዛ ውሃን ነው ማስለብሳት ጫማ አስለና እና ማዘሬ በነገራችን ላይ በጣም የኛ ውበት በጣም የሚያስጨንቃት ነበርና፣ ይገርም ነው። ተመልካቾቻችን እንግዲህ በተለያየ ቦታ ያላችሁ ኢትዮጵያውያን በሙሉ የገጠር በተለይ የገጠር ልጅ የሆናችሁ የገጠር ትውስታዎች እናንተም ይኖራችኋል ብዬ አስባለሁ። ወሬ ካላሰቃችሁ ተመልካቾችም ይዳኛሉ ምናልባት እ ያስቀላስቅ የሚለውን ነገር እናንተ ዳኛላችሁ ማለት ነው። በፊት እዛ እያለሁ ገጠር እያለሁ ሕፃን እያለሁኝ ጎረቤት ሰው ሲሞት ምናምን ምናምን ራቅ ያለው ቦታ ነው የምንሄደው እና የሰውይን ምናምን ስለምትል እናታችን ጎረቤት ከሞተ ሰፈር ሰው ከሞተ አንቀመጥም እዛው እና ወደ ሌላ ቦታ ይዛነ ለምትሄደው ሌላ ቦታ የምንቀመጠው ከዛ የሆነ ሰዓት ላይ የሆነ ጎረቤታችን ባሏ ሞተ እና ብዙ ልጆች ይሄዳሉ እና አሁን አንቺ አድገሻል፣ በቃ ስለዚህ ለቅሶ መድረስ አለብሽ መሄድ አለብሽ ተባልኩ። እኔ ከዛ በፊት ስለ ለቅሶ ማውቀው ነገር ምናምን የለም። ከዛ እንጀራ አሸክማኝ፣ እኩዮችሽ እየሄዱ ነው መሄድ አለብሽ ተባልኩኝ። ከዛ እሺ ብዬ እንጀራውን ተሸከምኩኝና ሄድኩኝ። ታሳጣኝ ምግብና በለው በልቼ ስጨርስ መውጫ የደረሰ። ከዛ <ID> <Galpana> <isoction> <he did> <gumppan> ሰውም ሳየው የሆነ ነገር እያለ ይወጣል። ሳያቸው የሆነ ነገር የለቅሶ ሴትየዋ ማለት ነው የሆነ ነገር እያሉ ይወጣል። የሚሉት አይሰማኝም፣ ግን ዝም ብዬ አጠገባቸው ሄደው እንደዚህ እንደዚህ ይሉና እግዚአብሔር ያጥናሽ አይነት ነገር እንደዛ ነው ያሉት እነሱ እና እግዚአብሔር ያጥናሽ ብለው እንደዚህ እንደዚህ ያሉ ይወጣሉ እንደዚህ እንደዚህ ነጭ በነገራችን ላይ ሲቀጣል ባው እኔ አልሳካሁኝም እንዴ ይላል። በነጠላ ለብሰው ወይ ተጎዳሽ ምናምን ይላሉ፣ እንደዚህ ብለው እና ደግሞ የሚጨርሰው ሰው ከዛ እንደዛ እያሉ ይወጣሉ። እኔ አሁን ስወጣ ምን ብዬ ልወጣ ነው አልኩኝ። የሚሉትም አልሰማሁም፣ ጨነቀኝ። ከዛ ደግሞ ትልቅ ነሽ ልቅሶ መሄድ አለብሽ መድረስ አለብሽ ተብዬ ነው። ከዛ በላሁኝ እና እታለም አልኩኝ። አቤት አምላክ ከአመት ዓመት ያደር ሰኛመ መት ርይት ገች ሰው ይሙትብ ደግሞ እ ከዛ ማርያምን እናቴ ቤት አስገብተኝ ማለት ነው። ከዛ ቤት አስገብታኝ ቀሚሷን ወደ ላይ ብላ ሀየመጫንበት ጠፍራአለን ቅጥቅጥ ያደረገች በመጫኝ እንዳለ ሰውነት እናቴ አብራ ነበረች። እንደዚያ ስትዪ፣ አዎ ቁጭ ብላ እያስተዛዘነች እሷ ቁጭ ብላለች ተባልኩኝ። አንዳንድ እየወጣ ሰዎቹን አብራ እያስተዛዘነቻቸው አብራ ከጎን ማለት ነው። እኔ እንጀራውና ልሰሽ የሚባለውን ብዬ ልወጣ ነበር። ከዛ ሳያቸው ሰማቸው ምን ብቻ

ፋዘር ጋር ፋዘር ቤተሰቦች ሄድኩና ከዛ ክረምት ክረምት ከነ ፋዘር ነው። ሙቀት ስለሆነ እዛ ኔ ደምንከርምና አብረን ያለ ከፋዘር ጋር ከዛ አሞት ፋዘር ተኝቷል። ከዛ ኔ ሁሌ ወተት ነው የምበላው እንጂ የሆነ ሌላ ነገር አልበላም። እርጎ ምናምን ካልሆነ ይሄ አጓት የተገፋ አይብ ምናምን አልፈልግም። ከዛ አያቴ ቤተክርስቲያን ሄደች እና እሷ ናት ሁሌ የምትሰራኝና ከዛ ክስቴ አይብ ስጭኝ፣ እንትን ወተት በወተት እንጀራ ነው መፈልግ። ወተት ስጭኝ ስላት፣ አልሰጥም። ስጭኝ፣ አልሰጥም። አለቅስኩ። ሳለቅስ ሳለቅስ ወይቼ ውጭ ላይ ተቀምጫለሁ። ከዛ ጓደኛዬ ነይ ነይ፣ አራችልን ነው ነይ፣ ምን ይያራችልን ነው ሄጅ፣ ምን ይበላው ዘለራ እደድርቆች ነው። ምን የበላት እንዳራለች ነው ሲስ የአጎቴ ሚስት ደግሞ ልትፋታ መታለች እና ሳይፈታ ሌላ ሚስት አምጥታ ገብቶት ከቤት ተቀምጣለች። ያችን ደግሞ እንዳትናገሪ ተብያለሁ

እንቋጫ አ እንደረሱ ስለ እንቋጫ በጣም አሪፍ ነው። እኔ ደግሞ በሌላ ጊዜ ብሌንማ እያለቀሰች ጨራሽ ይሄ እያለቀሰች እምባውም ነው። እኔ ቀስ ብዬ ነው ምበለው። ከዚያ የሆነ ቆሎምቢው ነ ገዛ ሰጥምሰል የሆነ የባለፈው ጥፋት ደናገር እና ነገር ሲኮረኮር ያጭ ያስታውስና ያስቃል ማለት ነው። እና እንግዲህ እንደምትዝናኑ እርግጠኛ ነኝ የገጠር ብዙም ብዙ ገጠመኝ ያለን እናወራቸዋለን፣ ብዙ ብዙ ማለት ነው። የገጠር ትውስታ እውነት በጣም አሁን፣ ሁሉም ሰው በተለይ በውጭ ሀገር ያለ ሰው የገጠሩን ትውስታ በጣም ይፈልጋል። አሁን የገጠር ህይወት ነው እውነት። ቀደም ሲል እንዳልኳቸው አገር ሰላም ቢሆን ገጠር ላይ ሄደን ከገበሬው ጋር በባለፈው እንደውም ኢቢኤስ ላይ ነው የት ነው? አንድ ገበሬ የእናንተ ሀገር ገበሬ ነው እንግሊዘኛ የሚናገር መጥቶ እንዳለ ብዙ ነው እኮ የታየላት። አዲስ ቻናል ይመስለኛል ቻናሏ ራሱ ከቢስ ወጥታ የቢስ ጋዜጠኛ ያቀረበችው ማለት ነው። እና ጥጡኑ ራሱ ሲፈትለው እኔ ተቀብሎ አይ አላት። እሷ አናቃት በቃ እሷ ንቋት ማለት ነው። አምጮ ብሎ እንግሊዘኛውን እያወራ ባህሉን ታይስት። ባህሉን ጠብቆ በጣም ነው ሲያደርግ ያየ ነው እና በጣም ደስ ይላል። ገበሬ ሆኖ ግን ዘመናዊ አሰራር የሚሰራ አባታችን ነው የእውነት በጣም አፕሪሽት የማደርገው ቲክቶክ ላይ በደንብ ይሰራል እና እንደዛ ነው። እኛም እንግዲህ የገጠር ባህሎችን ወደ እናንተ እናደርስላችኋለን። ዛሬ ትምስታችሁን የሆነ ትንሽ ይጭራችኋል ብለን ስላሰብን በዚህ መልኩ ለብሰን ወደ እናንተ መተን ነበረ ደስ እንደሚላችሁ ባለሙሉ ተስፋ አለን፣ ሙሉ ተስፋ አለን። በተረፈ ሰላማችሁ ይብዛን፣ ወዳችኋለን። ላይክ ሸር፣ ሰብስክራይብ የሚታረጉ የሚታደረጉ በአክብሮ እንጠይቃችኋለን።